ጠየቀች። በጣም የሚወዱት የስጋ ዘርፉ የትኛው ነው? ታፋ ነው? ቅልጥም ነው? ምናምን ነው? ምናምን ነው ብላ ጠይቃ፣ ኧረ እንደው እሳቸው ዚራ ጋር ቅልጥም እዚህ ከ ምንድን ነው የሚባለው? ይሄ ይሄ ይሄ ቅልጥም ነው የሚባለው በከብቶቹ ጋር ይሄንን ነው የሚወዱት ሲባል፣ እዚህ ላይ መርዙን ጨምር አድርጋ ተሎዱብ እንዲያረጋቸው። ግን ተናገረ እሱ። ነከስ ያደረጉት አንተ እኔ እኮ መርዝ አለኝ አላቸው። እሳቸው አስቀሩ፣ በራ ግን አብሯቸው ሄደ። ሰውዬ ትንሽ ቀደም ለዋጠና በዚያው መርዝ ሞተ። ይሄን ያደረገችው ይሁዲ ናት። የይሁዲ ስጋ ተጋበዙ ነውኛ አሁን የሲህሩ ነገር ሳይሆን እንጂ እንትን ያለን የይሁዲ ቤት ስጋ ሊበሉ ተጋብዘው ሄደው ቀመሱ። መርዝ ስላለ ነው እንጂ ሊበሉ ነበር ማለት ነው ኋላስ የማይበሉት ነው የሚበላው። አዎ የኢትዮጵያ ክርስቲያን ነው አርተው አህለ ኪታብ ነው። መስቀል ይሁን ምናምን ይሁን ተወው እሱ ኧረ፣ ምን አለው ሆማ ቀተሉ ሆማ ሰለቡ ሆላኪው ሹቢ ያለውን ብሎ ገለነዋል ሰቅለነዋል የሚሉ አሉ። ሳሊሱ ሰላሳ የሚሉ አሉ። አንድ ሦስተኛ ነው የሚሉ ኢየሱስ ምናምንድን ነው አብ፣ ወልድ፣ መንፈስ ቅዱስ ብለው የሚያምኑ አሉ። ላተቆሉ ሰላሳ እያለ እዚያው ይህን የፈቀደበት ሱራ ላይ ኧረ አንድ ሦስተኛ አይደለም አላህ፣ ኧረ እባካችሁ ተመለሱ እያለ ይቆጣል። አላህ እ ምን አልከኝ? በአብዱል ቃድር አዎ፣ ጠዓሙ እንደዚህ ነው። እቱ ኪታብ ሂሉ ለኩም ወጠዓሙኩም ሂሉ ለሁም እዚያ ካፊሮች እንጠላቸዋለን ስንል እምነታቸውን እንጠላለን የሚከተሉትን እንጠላለን ነው ወይስ በአጠቃላይ ላይ እንጠላቸዋል? አሁን እምነታቸው እንጠርተን ጠልተን በማንኛውም ማህበራዊ ህይወት ማህበራዊ ህይወት አብረን እንኖራለን፣ በሰላማዊ ሁኔታ ኸይር እንዋዋላለን ነው ወይስ ማለት ነው ማለት ነው። በያለው እሱ ረስተ ሆኖ አደራችሁ። የአህል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ የአህል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ትወዳታለህ። ሚስት ካልተወደደች አትኖርም ማለት ነው። ግን ያ ማለት እምነቷን ትወደዋለህ ማለት አይደለም። ያ ማለት የምትሰራውን ሙኻሊፍ ልሽርዕ የሆነውን ሌላ ዕቂዳ የሆነውን አትወድም ማለት ነው። ስራቸውን እምነታቸውን መጥላት ማለት ማህበራዊ ህይወት ጋር አትገናኙ፣ ገበያ አትስሩ፣ አትገዙ፣ አትሽጡ ማለት ማለት አይደለም። የጀዛኩሙላሁ ኸይር ባረከላሁ ፊኩ እ ሴት አልኪታብ ሴት ማግባት ኃላፊነቱ በጣም ከባድ ነው። ለምን ይሄዳሉ ስ- ልጅ ወደ ወንድ ነው ወደ አባት ነው የሚሄደው ወደ እናት ለምን የዘንድሮ የዘንድሮ እናት ነው። አንተ ወደፊት የሚመጣው ወንድ ጀግና ሊሆን ይችላል። ያለፈው ወንድ ጀግና ነበር። ስለዚህ ለዚህ ነው እኮ አክሱ ያልተፈቀደው። አክሱ ሙስሊም ሴት ክርስቲያን ወንድ ማግባት አይፈቀድላትም። አይሁዲ ቢሆንም ነስራኒ ቢሆንም አይፈቀድላትም። ለምን ይዟት ነው የሚሄደው። የወንድ ወንድ ግን ሴት ሲያመጣ እሷ ትወልዳለች፣ እሱ ነው የሚያሳድገው። እሷ ትወልዳለች፣ እሱ ነው የሚያሳድገው ትምህርት ቤት የሚወስዳቸው እሱ፣ መስጂድ የሚወስዳቸው እሱ፣ ምናምን መዝናኛ የሚወስዳቸው እሱ። እሷ ብቻዋን ነው የምትቀረው። እንደውም ልጆች ተወልደው እያደጉ ሲመጡ አላህ ሲሏት፣ ቁል ወላሁ አሀድ ሲሏት፣ ቁል አውዙ ቢረብል ፈለቅ ሲሏት፣ ሽርክ ክልክል ነው ሲሏት፣ ምናምን አብራት ሰልማለች። ነው የዘንድሮ ወንዶች እንደ ሴት ተቀይረው። ወለይሰ ዘከሩ ከልኡንታ ስለሆነ አያግቡ። አዎ ይሄ ግል ምክር ነው እንጂ አይሆንም። ዑመር ቢን ኸጣብ እኮ እንዲህ መቷቸው፣ አንድ ጊዜ አቡ ደርዳ በሆነ ዘመቻ ላይ ያሉ ነስራንያ የክርስቲያን ሴት አገቡ ተባለ። ተናደው ዑመር ጻፉ። ሰምቼልሃለሁ ምናምን ብለው እህ ሙሸሪዑና ምናሲሁ ብለው ላኩላቸው። ሸሪዓ አዲስ እየደነገክ ነው ወላ እንደው ምክር አዘል ብለህ ነው አሏቸው። እህ ምክር ነው እንጂ እሱማ ፈቅዶልሃል አላህ። ግን ሙስሊም ሴቶች እያሉ እንደው ምን አረገባህና ነው እዚያች እንደው አንተ ስትሰግድ እዚያው ተኝታ ምታረፍ ሴት ጋራ ምን ያረግልሃል ብዬ ነው አሉ። የዘንድሮ ሴቶችማ እንኳን ክርስቲያኖቹ እነንቶኔስ አላሸነፉንም። በተለይ ቦርሳቸው ብር ካለ መታዘዝ ቢያሉ እኮ እንዴው አላ ኸይሯን የሰጠህ ከሆነ ነው እንጂ ቤት ያላት ሚስት አግብተህ ልትባረር ነው ወላ ልታባረር። ሻንጣ ይዘህ ቤቱ ፈረሸችው ቤት ገብተህ ብሰግድ ባሰግድ ምን አገባ ትፈልጋለህ፣ ምናምን ስትደራደር ትደራደር። በቃ እኔ አልፈልግም ካልከሽ፣ እንግዲህ ሻንጣውን ይዘው ይውጣ ነው እንዴ ያለው። ወንድ መቼም ሷል ይሁን ማግብቱ፣ አላህ ይርዳው። እንኳን ካፊር ዋ አቅም አያውቅ ያውቅ ይላል። የጎጃም ስድብ ትልቁ መጥፎው ስድብ አቅሙን አያውቅ ነው። አቅሙን ያላወቀ ሰው መዋረዱ አይቀርም። ልጆችን ወስዶ እዚያ ቤተክርስቲያን ሊልክ ከሆነ ማግባትም የለበትም። እኔ አልመክርም እኮ ክርስቲያን ሴት አግቡ ብዬ ክርስቲያን ስጋ ብሉ ብዬ ብሉ ምን አለበት ሱና ነው አላልኩም እኮ ይባላል እንዴ ግን እንደው በልቶ ቢገኝ እንዴ አስወጣው ያለ እኮ አለ የሆነ ምግብ ቤት አጣና ሰውዬው መብላት ፈልጎ ይሄ ምንድን ነው ክርስቲያን ቤት ነው ሄዶ ሲበላ ሰውዬው ደረሰበት ሌላው ሰው ሲገባ ያየው ሰውዬው ተከትሎ ነገረው ነገር ነው አባቶ ነው ያ ምናምን አለው በቃ ይሄን አስወጣው አለው ነክቶ ምንትኑ ዳስወጣ ማን ነው ያለው እንደ ማንዘል الله <سؤال> بها من سلطان <سؤال> <سؤال> لكن እንዲሁ በአላህ የመሐመድ ዓሊ ስጋ ቤት እያለ ይዚያኛው ምን ያደርግልሃል? መስቀል ያለበት ጨረቃ እዚህ እያለ መስቀሉ ጋር ሄደህ ትገዛለህ? ዋጋ ስለሚቀንስ ነው አለኝ አንዱ ልጅ እ ቆንጆ ነው የሚባልበት የሆነ ነገር ሰምቼ ገርሞኛል። ኸንዚር ይጨምሩበታልና ነው አሉ። እና ያጣፍጣል አሉ እውነት ነው? ዋጋም ልዩነት አልቀበልም። ይሄም ፍልስፍና በሙሉ አልቀበልም፣ ግን እንደ የፈለገው ይቀንስ፣ አንድ ብር ሁለት ብር ይጨምር፣ ምንም ይበል፣ የሙስሊም ስጋ ያለ ክርስቲያን ስጋ ቤት ደገስ መብላት ራስክን ደዩስነት ነው የሚሆነው جزاكم الله خير. السلام عليكم ورحمة الله وبركاته.